ለዩቲዩበሮች መነሻ ወይንም ደግሞ አሁን ላይ ኢትዮጵያ ላይ ተጽዕኖ ፈጣሪ የሚባሉት በአብዛሃኛዎቹ የእሷን ፈለግ ተከትለው ነው። እሷ ናት ያስጀመረቻቸው ብንል ማጋነን አይሆንም። ውድና የተከበራችሁ ደስ ብሎኛል። ፊቴ ላይ ይታያቸዋል። ለመጀመሪያ ጊዜ ሶፊያ ከአዲስ አበባ እየመጣች ነው እኔ ጋ የቶፊቅ ሚስት ካፕሎቹ በልጅ ቶፊቅ ምትክ ያመጣሽው ልጅ እኔ እውነት ለመናገር አንደር ኤቲ ከመሆኑ የተነሳ በሕግ ያስጠይቅሻል ብዬ አስባለሁ። ምክንያቱም ጩጬ ነው። በዛ ላይ ደግሞ የሰው ልጅ እስከ አራት ዓመት ያድጋል። የቁመትን ነገርም አይወራም ጎፍዋልሶያማለትኑሮይይ ሰላሳ ቡታጅራ እውነት ለመናገር አይደለም የተንቢ ኑራበት ቀርቶ ባትኖርበትም ራሱ ፍቅር ነው። አገሩም ሰውም ፍቅር ነው። ከሄድኩባቸው ሀገሮች ሁሉ የወደድኩት የመጀመሪያ እሱ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተቀመራችሁ ሰላም ጤና ፍቅር ያላችሁበት በያላችሁበት የዓለም ዳርቻ የደርሳችሁ ክብራንና ክብራን ተመልካዮቻችን ዛሬ ያለማይክ ነው የምንሰራው። ምንም ማድረግ አንችልም። ማይክ ጠፍቶናል ማለት ነው። እንግዲህ እኛ እዚሁ አለንበት ለን እንፈተፍታለን አንዳንድ ነገሮችን። ፍትፈታ ጥሩ ነው። ምግብም ሲፈተፍት ይወርዳል ያለ ውሃ ማለት ነው። ጥሩ ነው እና ለማንኛውም ዛሬ የምንፈተፍተው ወይም ደግሞ አንዳንድ ነገር እይታ አንዳንድ ነገር ሪያክሽን ማድረግ የምፈልገው በማን ላይ መሰላችሁ? በሶፊ በጓደኛ ሚስት በድሮ የድሮ ጓደኛ ሚስት የሊስቶፊክ ሚስት ታውቃታላችሁ። ሶፊን የማታውቁ የለም ማለት ነው ሶፊ ስለ ሶፊ በሁለት አይነት መንገድ ነው ዛሬ ማውራት የፈለኩት። አንድ ቡታጅራ ድረስ የሄደችው አስታርቆ ለማለት ነው ወይ የሚለውን ማየት ፈልጋለሁ። ሁለት ይህን ይዛ የመጣችውን ጩጨውን ሙጭቅላውን ልጅ እንደው ምንድነው እንዴት ነው ወዴት ነው የሚለውን ምሱን ማየት ፈልጋለሁ። ያው እንግዲህ እንደምታውቁት እኛ አሁን ላይ የዚህ ዩቲዩብ መንደር ላይ በተለይ የእኛ ሀገር ያሉ እንትኖች ካፕል ካፕል ካፕል ሆነው እየመጡ ነው። እንግዲህ ካፕል ካፕል ናቸው እንግዲህ ጥንዶች ጥንዶች ጥንዶች የተለያዩ ስራዎችን እያደረሱ ነው። አላኩል ሀሊን ግን ሶፊ ሶፊ ሶፊ በልጅ ቶፊክ ምትክ ያመጣሹ ወይም አይ ቲንክ እንግዲህ ሊጋቡ እየፈለጉ መሰለኛ አላቅም ነው። እሱን እንግዲህ አላህ ይወቅ። ከላይ ያለውን ብቻ ነው የማወቅ የምፈልገው ማለት ነው። በመጀመሪያ ደረጃ እንግዲህ ስናገኝ እንግዳ ተቀባዩዋ፣ እንደዚሁም ደግሞ ትሁቷ፣ ሁሌም ስለ ሷ አውርቼ የማልጠግባት ለምለም እናገኛለን። ለሁላችንም ማለት ይቻላል ኢትዮጵያ ውስጥ አሁን ላይ ተጽዕኖ ፈጣሪ ለሚባሉት ዩቲዩበሮች ሁሉ ምክንያት የሆነች ታለንትድ የሆነች ሞቲቬሽን የሆነች ስራ ወዳድ ትክክለኛ ጉራጌ የሆነች ለምለማለች ። እሷ ጋር ከዩቲዩበሮች ሁሉ ያልሄደችው ሶፊ ነበረች። አሁን ደግሞ ሶፊ ሄዳለች። በነገራችን ላይ ሶፊ የሄደችው ከልጅ ቶፊ ጋር አስታርቆ ይልትል ነው ብዬ ብላችሁ ደስ ይለኝ ነበር ግን አይደለም ጀስቲንጋም እንደምንሰራው እሷም ለምለም ጋር መስራት ስለፈለገች እና መጠያየቅ ስለፈለጉ እንደዚሁም ደግሞ ደስ የሚል ጊዜ በቡታጅራ ለማሳለፍ ነው። ቡታጅራ ታውቃላችሁ፣ እንኳን እንደ ለምለም አይነት እንግዲያ ተቀባይ ኑሮበት ሰውም እሱ ሲያስይዛል ፍቅር የሆነ ሀገር ነው ማለት ነው። ታውቃላችሁ፣ ይህንን የማያውቅ አንድም ሰው የለም። አላኩል ያህል በቡታጅራ ፈርሰስ እያለች ነው በድ ጋር በተኙበት ሁሉ እየሰራች ቁርስ እያቀረበች፣ ልክ ውጭ ላይ ደግሞ እኔ በጣም የቀናሁት በለምለም ይሄ ግቢው ላይ ይሄ ኮባው ምናምኑ ምናምኑ እንደዚህ ጨፊው ላይ ምናምን ሱፍራ ተደርጎ ምናምኑ ያአላህ ያሳተር ያረቢ። እዚህ ሀዲቃ አንዳንድ ጊዜ ስንሄድ እንኳን እንዴት ነው ደስ የሚለን፣ እንኳን በሀገራችን በጥሩ አየር ማለት ነው። ሰው በጣም አሪፍ ነው፣ እውነት ለመናገር ማለት ነው። እሷ ጋር በሚሄደው ደስ ብሎኛል። ፕላስ እንደገና ደግሞ ለምለም ሃይማኖትን አክባሪ፣ ሰውንም አክባሪ፣ ስራዋንም አክባሪ ስለሆነ ሆነች። ፕላስ የሚሰሯቸው እዛ ሂዶ የሚሰሩ ቡታጅራ ላይ ከለምለም ጋር የሚሰሩ ስራዎች በሙሉ ምርጥ ምርጥ ስራዎች ናቸው። እስኪ በለምለም ቪዲዮ ወይም የትንቢ ቲዩብ ላይ ገብታችሁ ብታዩ የተሰሩት ደስ የሚሉ የሆነ ለዛ ያላቸው በጣም የሚያምር ነገር ነው። ወደፊትም ቀጥሉበት ነው የምለው ማለት ነው። እና በጣም የምንወዳትን የምናከብራትን የተንቢት ዩብን እንኳን ጠየቅሽልን ሶፊ፣ በመጀመሪያ ሁለተኛው ጋር ግን ስመጣ ቡጨቃ ነው። ቡጨቃው ምንድን ነው? ይህን እንደ በቶፊቄን ጓደኛ የኔ ተካል ብለሽ ነው ይህንን ይዘሽው የመጣሽው ገና ከ18 ዓመት በታች ነው ብዬ ነው የማስበው። ይሄ ልጅ እንደኔ መልካታ ከሆነ ጩጬ ነው። ስለዚህ ኢቭን ኢቭን አንደር ኤቲ ያስከስስሻል። አንደር ኤቲ እራሱ ማለት ነው። በዛ ላይ እኔ ደግሞ ያሳሰበኝ ምን እንደሆነ ታውቂያለሽ? ወንድ ልጅ ማለት የሰው ልጅ እስከ 24 ዓመት የመርዘም የማደግም የማድገም እድል አለው። አሁን ላይ እዚህ ከደረሽ ሀያ አራት ዓመት ሲሞላው ይሄ ልጅ በፍለጋ ነው እንደዚህ እንደዚህ የሚያይሽ ማለት ነው። እ ፕላስ እንደገና ደግሞ እኔ አቦ እኔ ሲጀመር ታላቃችሁን አግቡ አግቡ ወ ቢያንስ በ10 ዓመት በ5 ዓመት የሚበልጣችሁን ወንድ ልጅ አግቡ እንጂ ከናንተ እድሜ በታች የሆነ አታግቡ። ይሄን ስል እንግዲህ ሶፊ ስንት ዓመቷ ብላችሁ ልታፋጥጠኝ ትችላለች። በቃ እኔ ምልከታ ግን ይሄ ልጅ ከሶፊ በታይ ነው ብዬ ነው የፈረምኩት ከዛም እንደውም ከአስራ ስምንት ዓመት በታች ነው ብዬ ነው ያሰብኩት ማለት ነው። ይሄ ልጅ ለእንደዚህ አይነት ስራዎች ራሱ ብቁ አይደለም፣ በህጉም ያስከስሳል። ባይነ እንዳትከሷት አደራ እህቴን ደግሞ። በጣም ያው አሁን ከወንድሜም ጋር ባትሆን እሷም ደግሞ በጣም መወዳትና ማከብራት እህቴ ናት። ስለዚህ እንዲሰርቧት አይደለም ግን ምርጫዋን እንድታስተካከል እንድነግሯት ነው። አቦ እንደ ወንድ ልጅ እና እንትን በሰልል ሲል ነው ምክንያቱም ቤቱን ይመራል። አለዚ ወንድ ልጅ በ20 አመቱም በ25 አመቱም ህፃ ፃን ነው የሚያጫውቱ። ስለዚህ ይህንን ምክር ብተገብር የተሻለ ነው። ሶ ግን እንደ ካፕል ደረጃ ስትተያዩ ጥሩ ነው። ግን ግን የቁመትን ነገር አሁንም ለእናንተ ወጥቼዋለሁ ማለት ነው። ቾና ላይ ኮረንት ማከሽ ይህ መጨረሻ ላይ ያለውን ለፈገግታ ያህል ነው ቦጨቅ ያደረግናቸው። ግን ግን በዚሁ አጋጣሚ ስራ እንድታውልኝ እፈልጋለሁ። ከዚህ በመቀጠል የማቀርብላችሁ የካርጎ ስራ አይደል፣ በቲክቶክ የሚለቃቸውን ቪዲዮዎች ሙሉ በዚህ ይለቅላችኋለሁ ማለት ነው። እያያችሁ ይመቻችሁ። ካርጎ የምትፈልጉም ደውሉ። ሰባ ኪሎ ነው